ሰላም ጤና ይስጥልን ተመልካቾቻችን፣ ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችን እናቀርባለን። በአማራ ፋኖ ሕዝባዊ ኃይል ምስራቅ አማራ ቀጠና ሚኒልክ እዝ ላለፉት አራት ቀናት እየተካሄደ ያለው የልውና ተጋድሎ ተጠናክሮ ቀጥሏል። በአራተኛው ቀን የአብይ አህመድ አገዛዝ ድሮኖችን፣ የጦር ጀቶችን፣ ሄሊኮፕተሮችን በመጠቀም ከፍተኛ የሆነ የሰብአዊ ጥቃት እየሰነዘረ ይገኛል። በሌላ በኩል በብልጽግና ዲጂታል ሰራዊት አማካኝነት የተለያዩ ውዥንብርን የሚፈጥሩ መረጃዎች እየተለቀቁ ይገኛሉ። የአራተኛ ቀኑን ውሎ በተመለከተ ከዘውትር ተሳታፊያችን ጋር ቆይታ እናደርጋለን። የሚወጡት መረጃዎች በጣም በርካታና በተለይም ደግሞ ከአገዛዙ መንደር ለሶስት ቀላት አንቀላፍቶና አድብቶ የቆየው የብልጽግና ዲጂታል ሰራዊት ከብልጽግና ዋና ማዘዣ ጣቢያ የሚላክለትን የተለያዩ መረጃዎችን አከታትሎ እያወጣ ይገኛል። ለማንኛውም እንደየ አመጣጡ ሁሉንም ምላሽ መስጠት የሚያስፈልግ ይመስላል። በነገራችን ላይ ፋኖ ከመካነ ሰላም ከተማን ተቆጣጥሯል። አንድ ኮሎኔል መማረኩንም እንደዚሁ ተገልጾ ነበረ። ይሄ ኦፕሬሽን የተካሄደው በዋናነት በአማራ ፋኖ ብሔራዊ ኃይል ሚኒልክ እዝና ቴዎድሮስ እዝ በጋራ ባደረጉት የተቀናጀ ኦፕሬሽን እንደሆነ ነው የተመለከተው። እንግዲህ ከፍተኛ የሆነ እንቅስቃሴዎች በአገዛዙ በኩልም እየታየ ነው። ድንጋጤ ያለ ብልጽግናው መንደር ተረብሽዋል። ከፍተኛ የሆነ የሰራዊት ንቅናቄ እያካሄዱ ይገኛሉ። ድሮንና ጀቶችን በተለያዩ አካባቢዎች አሰማርተዋል። ይህንን በጥንቃቄ መመልከትም የሚያስፈልግ ይመስለኛል። እንግዲህ ከተሞችን እየተቆጣጠሩ ነው። ዳንሳ፣ እንደዚሁም ተንታ ወረዳዎች እነዚህ አካባቢዎች በፋኖ ቁጥጥር ስር እንደሚገኙ ነው የታወቀው። ወልዲያ ከፍተኛ ትንቅንቅ እየተደረገ ነው። ወልዲያ ከተማ ላይ የአብያ እግረኛ ሰራዊቱን ጨርሶ በአንድ ከፍተኛ ኮሎኔል የሚመራ ሜካናይዝድ ጦር በድሮንና በጀት ታጅቦ እንደ እግረኛ ሰራዊት ድሮንና ጀቱን እያሰማራ እየተዋጋ እንዳለ ነው የሚገለጸው። በሰሜን ወሎ ወልዲያ ከተማ ዙሪያ ባሉ ገጠራማ አካባቢዎች ከጠዋት ጀምሮ እስከ አሁን ሰዓት ድረስ ጠንከር ያለ ውጊያ እንዳለ ነው ነዋሪዎችም የገለጹት። እንግዲህ የመድፍ ድምፅ እየሰማን ነው ብለዋል። አንዳንድ ነዋሪዎች ለአንከር ሚዲያም በላኩት መረጃ እንደተመለከተው ቶክሶ የሚሰማው ከመቻሬ መብራት ኃይል እስከ ጀነቶ በር ጉባ፣ አዲሱ ማረሚያ ቤት አካባቢ እንደሆነም ገልጸውልናል። እንግዲህ ከፍተኛ የሆነ ትንቅንቅ እየተደረገ ይገኛል። አንተም ቀደም ሲል እንደጠቀስከው የአብይ አህመድ አገዛዝ ይሄ የመጣበትን መዓት እየተደጋገመ እየደረሰበት ያለውን ምት መቋቋም ስላልቻለ ፋኖ በዚህ ደረጃ ላይ አጠቃኝ አይችልም፣ ሌሎች ኃይሎች አብረው ነው ያሉት በሚል አሰተኛ መረጃዎችን እያሰራጨ ይገኛል። ለማንኛውም አጠቃላይ ሁኔታውን እንመልከት። እንግዲህ በአብይ አህመድ መንደር አሁን ተስፋ መቁንት አለም ሲሪንቃ የሚገኘውን ጤና ማዕከል ነው በድሮን ደብድቦ በርካታ የሕክምና ባለሙያዎችንና እየታከሙ የነበሩ ሰላማዊ ዜጎችን የጨፈጨፈው የፈሪ በትር ነው ማለት እንችላለን። ግን እስቲ ምንድነው? ሊከሰት የሚችለው? እንግዲህ ተስፋ የቆረጠው አገዛዙ የፈሪ በትሩን እየሰነዘረ ይገኛል። ከዚህ በኋላስ በዚህ መልኩ እንደው የአማራ ክልልን በተለይም ሰሜን ወሎን ዳግም መቆጣጠር የሚችልበት እድል አለ ወይ? ሰሜን ወሎ የተዘጋ ፋይል ነው ማለት፣ በጣም ወጣ ገባ የሚበዛበት ወታደራዊ ጠቀሜታ ያላቸው በርካታ በአምስትና በአስር ወታደሮች አንድ ሺህ የሚሆን ሰራዊትን መመልከት የሚችሉ ስትራቴጂካዊ እና ወታደራዊ ጠቀሜታ ያላቸውን ቦታዎች ለቆ ይዷል። አሁን ወልዲያ ላይ ነው እየተፍጨረጨረ የሚገኘው። ሲበቁ ሰራዊት ማስገባት አይችልም። በሀይቅን፣ መርሳን፣ ውርጌሳን፣ ቡጫሌን፣ ይስማ ንጉስ እንዲሁም ቦሩ ሜዳ ሁሉ ተይዟል እኮ። በቃ ያ መንገድ ከወልዲያ ጀምሮ እስከ ደሴ ያለው አጠቃላይ ስምንት እና ዘጠኝ ከተሞች በፋኖ ቁጥጥር ስር ገብቷል። ከደሴ ከተማ ምዕራባዊ አቅጣጫ የጎጃም ጫፍ ድረስ መካነ ሰላም ከተማ ተይዞ ወልዲያ ላይ ሚግና እንዲሁም ድሮውን በአንድ ከተማ አቅራቢያ ላይ ድሮውን አስር ጊዜ ያውም እንግዲህ በሲቪሊያን ላይ በመንግስት ተቋም ታካሚዎች የሚወልዱበት ወይንም ነፍሰጡሮች የሚወልዱበት ታካሚዎች የሚታከሙበት በሽተኞች የሚያገግሙበት ቦታ ላይ የጤና ጣቢያ ላይ ድሮውን በመጣል ምን ውጤት ነው ሊያመጣ የሚችለው? አሁን ትግሉ እኮ ሰሜን ሸዋ ድረስ እየዘለቀ ነው። እንግዲህ ቅድም የጠቀስኩን ከተሞች ለምሳሌ በጃማ ደጎሎ ታጅማር ለጋሄዲ መሀል ሳይንት የሚባሉት ዴንሳ ከተማ ዋና ከተማዋ እነዚህ ከተሞች እኮ ለሰሜን ሸዋ የተጠጉ ከተሞች ናቸው። ስለዚህ አገዛዙ ከመሀል ተቆርጦ እንደቀረ ነው የሚቆጠረው። ነገር ግን መሸነፉን በዋናነት ማረጋገጫ የሚቻለው አንደኛ በውር ድንብስ ድሮን እየተኮሰ ሲቪሊያንን እየገደለ በቀል እየፈጸመ ነው። በሁለተኛ ደረጃ በውጊያው በርካታ ኮረኔሎች እነሱ ሊክዱት የማይችል በእጃችን ይገኛል። የአስራ ሁለተኛ ክፍለ ጦር ምክትል አዛዥ በእጃችን ተማርኮ ይገኛል። አሁንም ዛሬ መካነ ሰላም ከተማ ላይ የተደረገ ውጊያ የጎጃም ፋኖች እና የሰሜን ወሎ ፋናዎች በጋራ በተነዘሮት ማጥቃት መካነ ሰላም ብቻ ሳይሆን በዙሪያ የሚገኙ ትልልቅ ከተሞችን በእጃቸው አስገብተው የጋራ ማጥቃት ሰንዝረው ኮረኔሉ በእጃቸው አስገብተዋል። የክፍለ ጦር አዛዥ ኮረኔል ተማረ ከተያያዘ ማለት እኮ ሙሉ በሙሉ ሰራዊቱ ፈርሷል ማለት ነው። ኮረኔሎች ውጊያ ሲያዋጉ ከመጭ ሬንጅ ካልሆነ በስተቀር ከሞርተር እና ከዲሽቃ ሬንጅ ወይንም የተኩስ ቀጠና ውጭ ሁነው ነው የሚያዋጉት። እንግዲህ ኮረኔል በእጃቸው አስገቡ ማለት ያ ክፍለ ጦሩ ወይም ያ ብርጌድ ወይም ሚዲያ የሰራዊት ስብስብ ሙሉ በሙሉ ተመቶ ፈርሷል ማለት ነው። ስለዚህ እዛ ላይ በሸመንሸዋ ጥግ ላይ እና ምስራቅ ጎጃም ጥግ ላይ ላይ በሀራ በኩል አስገብቶ ከአፋር ሰራዊት አስመጥቶ በመድፍ እና በታንክ የታጀበ በከተማዋ ላይ ድብደባ በመፈጸም ለፖለቲካ ፍጆታ ሲባል ከተማዋ ላይ ለቋል እንዳይባል ለማድረግ ካልሆነ መሰከም በትናንትና ሁለት ጠዋት እኮ ሁለት ሰዓት ተኩል ላይ የማማይኖች በወልዲያ ከተማ ገብተው ከጥቁር ውሃ ማጥቃት በኋላ ወደ ከተማው ገብተው ጥቃት ሰንዝረው ከተማዋ ላይ በተለያዩ አካባቢዎች በይፋ እንደታዩና ጥርግርግ ብሎ የመከላከያ ሰራዊት የአድማ በተና ኃይል ወደ ባህራ በኩል አፋር ሂዶ ሸሽቶ እንደነበር እና አሁን ግን ከፍተኛ ቁጥር ያለው ሰራዊት የከፍተኛ መድት እና ተተኳሾችን እንዲሁም ታንኮችን አጠቃላይ ከባድ መሳሪያዎችን እና ታንከኛ ብርጌዶችን በመያዝ የወልዲያን ከተማ ትልቅ ዋጋ በመክፈል ከተማዋን ለመያዝ ስራት እየተደረገ ነው። ነገር ግን ከወልዲያ ከተማ አልፈው በመገኘት ይህን ሰራዊት በተለያየ ቦታ በመቆጥ በማዳከም ወልዲያ ከተማ ሙሉ በሙሉ መቆጣጠር ባይችሉ እንኳን እነሱ ምናፍ መከላከያ ሰራዊት ወደ ወዲያ ከተማ ሙሉ በሙሉ በልብ መግባት አልቻለም። በዙሪያዋ ከባድ ጦርነት እየተደረገ ነው። በተለይ በአራ መውጫና በጥቁር ውሃ መውጫ አካባቢ እና እንዲሁም በጎንደር መውጫ አካባቢ በሶስቱም አቅጣጫ ከፍተኛ ጥንቅንቅ እየተደረገ ነው። መንግሥት በአየር የድሮውን ከፍተኛ ድብደባ እየፈጸመ ነው። ነገር ግን የፋኖ ኃይሎችን ሊያገኛቸው አይችልም። የሽምቅ ጉዳት ሊያደርጉ በከባባድ መሳሪያዎችን ማጥቃት ስለማይሰነዝሩ በአምስትና በስድስት ሜትር ጥሎ ሁለትና ሶስት ወታደር መግደር ስለማይፈልግ ርቀት ላይ እየተንቀሳቀሱ ስና ላይ እየፈጸመ ያለው በሰላማዊ ሰዎች ላይ ድጋፍ ይሰጣሉ። የአጠቃላይ የአማራ ህዝብ ድጋፍ እየሰጠው ነው ለፋኖ በማለት ፋኖን ሳይሆን ህዝቡን ደጋፊውን በመምታት የፋኖ ሀይሎች ተሳቀው ከተማ እንዲወጡ ለማድረግ ከፍተኛ እንቅስቃሴ እያደረገ ነው። ኮረኔል የተማረከበት በሺዎች የሚቆጠሩ ወታደሮች የተገደሉበት በመቶዎች የሚቆጠሩ ወታደሮች በእጃቸው ያስፉበት እንዲሁም በተቆጥሮ የማያልቅ ተተኳሽ የብሬድ የዲሽቃ የሞተር ጥንቡላዎች የክላስ ተተኳሽ መኪና ሙሉ በአጠቃላይ ወታደራዊ ተሽከርካሪዎች ከአስራ ስድስት በላይ የወታደራዊ ተሽከርካሪዎች በሶስት የተማረኩበት የመከላከያ ሰራዊት ከእንግዲህ በኋላ አገግቦ የሰሜን ወሎ አካባቢዎችን መቆጣጠር ይችላል የሚል እምነት የለኝም። ግን ዘሎ አልፎ ወደ ምዕራብ ወሎ ውጊያው እየተስፋፋ ስለሆነ አሁን ከወሎ ጎጃም እንዲሁም በደቡብ ጎንደርና በሰሜን ሸዋ አዋሳኝ እና ጎራባች ወረዳዎች ላይ ጥቃቶቹ ተስፋፍተው የፋኖ ሀይሎች ተመረታተው የበለጠ በሽጎ የሚገኘው ሰራዊት መጥተው ይበትኑታል የሚል እምነት ነው ያለኝ። መሳይ እንግዲህ በጣም ብዙ መረጃዎች እየወጡ ይገኛሉ። አገዛዙ በይፋ ያሳወቀው ነገር የለም ነገር ግን በዲጂታል ሰራዊቱ አማካኝነት የሀሰተኛ መረጃዎችንና ማደናገሪያ የሆኑ አንዳንድ መልእክቶችን እያሰራጨ ይገኛል። የአብዛኛው ማህበረሰብ ክፍል ነገሩን በደንብ የተረዳው በመሆኑ በሚሰራጩት መረጃዎችና መልእክቶች ብዙም የተደናገሩ አይደሉም። ነገር ግን ጥንቃቄ ማድረግ ያስፈልጋል። በርካታ ቦታዎች እየተያዙ ነው። ደሴ ዙሪያዋን ለፋኖ ምናልባትም ግስጋሴ በሯን ከፍታ ልትሰጥ የምችልበት ሁኔታ እንደሚኖር ምንም ጥርጥር የለውም። የአብይ አህመድ አገዛዝ በጣም ድንጋጤ ውስጥ እንዳለ መረጃዎች ያመለክታሉ። ያልተጣሩ ነገር ግን ተጨማሪ ማጣራቶች የሚፈልጉ አንዳንድ ነገሮችን እየሰማን እንገኛለን። አገዛዙ በጣም ተደናግጧል። የሰራዊቱን አዛዦች ስለሁኔታው ስብሰባ ጠርቶ እያነጋገረ እንዳለም ሰምተናል። ስለዚህ ነገሮች ይለዋወጣሉ በሚቀጥሉት ቀናት ውስጥ በጎጃም በጎንደር እና በሸዋ ዳግም የወሎ ተጋድሎ ሲስፋፋ የሚፈጠረውን ነገር በታሪኩ ቁጭ ብለን ለመታዘብ እድለኛ የምንሆን ይመስለኛል። ለማንኛውም አጠቃላይ ምን አለ መሳይ፣ ሰራዊቱ አጠቃላይ ዩኒፎርም ለብሶ መንቀሳቀስ ስለሰጋ በሰሜን ወሎ እና በተለይ በደቡብ ወሎ አካባቢ የተመታው ሰራዊቱ ልብሱን እያወለቀ ክላሽ እየሰጠ የመከላከያ ልብሱን አውልቆ ክላሹን በመስጠት የሲቪል ልብስ በመልበስ ከአካባቢው መጥፋት ነው የሚፈልገው። በርካታ አሁን ዛሬ እንኳን የአንድ አንድ ኮር የምስራቅ አማራ ኮር አንድ በሚንቀሳቀስበት አካባቢ የደቡብ ወሎ አካባቢ በርካታ ስናይፐሮች እና ስድስት ክላሾች ለገበሬ የተሰጡ ነው የተገኘው። መጠው አስረክበዋል። እነዚህ የመከላከያ ሰራዊት አባላት የያዙትን መሳሪያ ዩኒፎርማቸውን አውልቀው ወደ ቤተሰቦቻቸው መሄድ ነው የሚፈልጉት። አለዚያም ደግሞ ከበባ ከተፈጸመባቸው ለፋኖ ኃይሎች እጃቸውን መስጠት ነው የሚፈልጉት። አጠቃላይ ስርዓቱ በተለይ የመከላከያ ሰራዊቱ እጅግ በጣም ተረብሿል። እንግዲህ ምክንያቱ ምንጩ ምን እንደሆነ ለእኛ ለሰሚዎቹ ግራ ነው ያጋባው። ምክንያቱም በላይ በላይ ነው አዳዲስ መረጃዎች እየመጡ የሚገኙት። እንግዲህ ደቡብ ወሎ ላይ ጥቃት ተፈጸመ። ቦሩ ሜዳ ላይ ከፍተኛ ውጊያ ተደርጎ የቦሩ ሜዳ ከተማ የፋኖ ኃይሎች ተቆጣጠሩ ተብሎ በትናንትና ዕለት ተዘግቦ በጣም ከፍተኛ ርቀት ባለው በሰማኒያ ና በዘጠና በመቶ ኪሎ ሜትር ርቀት ላይ የሚገኙት እነ እነ ጃማ ደጎሎ አጅባር ለጋሃዲና ዴንሳ ከተማ እንዲሁም መካነ ሰላም ከተማ በፋኖ ቁጥጥር ስር ገቡ ሲባል እንዴት ነው ተቀናጅተው ይህን ያክል ኪሎ ሜትር ተከታትለው ሂደው መከላከያ ሰራዊቱን እየመቱት ያለው ለማለት የሰው ልጅ በእግሩ ሂዶ መቶ ኪሎ ሜትር ሂዶ አጥቅቶ ምሽግን ሰብሮ የመከላከያ አስወርዶ እንደ ከብትና እንደ በግ በአጠቃላይ እንደ ቆላ ከብት አሰልፎ ሲነዳው ማየት በጣም ለአእምሮ፣ ለመቀበል በጣም የሚከብድ ነገር ነው። ነገር ግን ስርዓቱ አጠቃላይ ከፍተኛ ስጋትና ፍርሃት ተፈጥሮበታል። በተለይ ከወሎ ወደ ጎጃም የሚወስደው በመካነ ሰላም አድርጎ መርጦ ለማርያም አድርጎ ሞጣ የሚገባው መንገድ ለበርካታ ጊዜ በህዝብ ላይ ከፍተኛ በደር ሲፈጸም ነበረ። ምናልባትም አንድ ዓመት ሆኖታል። ያ መንገድ ዘግቶ ህብረተሰቡ ማዳበሪያ እንዳያገኝ ህብረተሰቡ በዛ አካባቢ ሕክምና እናት ነፍሰ ጡር የሆነች እናት ሕክምና እንዳታገኝና በሰላም እንዳትሆን ለማድረግ የኢንዱስትሪ ግብአቶች ወደ እነዚህ ከተሞች እንዳይገቡ ለማድረግ መንገዱን ለአንድ ዓመት ዘግቶ ህብረተሰቡን ከፍተኛ ስቃይ ውስጥ ሲከት እንደነበረ ይታወቃል። ዛሬ ይሄ መንገድ የመካነ ሰላም ከተማ በፋኖ ቁጥጥር ውስጥ ገባ። ማለት በዛ አካባቢ ገበሬው በነፃነት የፈለገውን ማድረግ የሚችልበት ነገር ስለሚፈጠር ራሱ ገበሬው ከፋኖ ኃይሎች ጋር ሆኖ ሰራዊቱን በዛ አካባቢ የተፈተነውን ሰራዊት ዙሮ እያነቀ ለመከላከያ ለፋኖ ኃይሎች እንደሚያስረግ ስርዓቱ በደቡብ ወሎ እና በሰሜን ወሎ ብቻ ሳይሆን በጥቂት ቀናት ውስጥ በአማራ ክልል ምናልባትም ሰራዊቱ በሁለት እግሩ የማይቆምበት ብቻ ሳይሆን ከክልሉ ወጥቶ የሚሄድበት ሌላ ነገር ምክንያት ፈጥሮ የሚሄድበት መንገድ እያመቻቸ እንደሆነ ነው ማየት የሚቻለው። ምክንያቱም መሳይ ከፍተኛ የሆነ የድሮን ድብደባ በአንድ ከተማ ላይ መፈጸም ህዝቡን ለመበቀልና አጠቃላይ ተስፋ እንዲቆርጥ ለማድረግ ካልሆነ በስተቀር ወታደራዊ ጠቀሜታም የለውም። የወልዲያን ከተማ በቁጥጥራቸው ሱ ቢያደርጉ ቢያደርጉትም እንኳን እንኳ ያደርጉትም ቢያደርጉትም እንኳን በመሀል ላይ በውቅ በውቅያኖሱ ላይ እንደሚገኝ ደሴ ሰራቤቱ በየት በኩል አድርጎ አርጎ ምግባት ሊያስገባ የሚችለው ምግብ፣ ሎጂስቲክስ ተተኳሾችን ሊያስገባ የሚችለው በየት አድርጎ ነው? ምክንያቱም ፋኖዎች አልፈው ደሴ ከተማ ፍጫ ስር ላይ ያሉ ወልዲያ ከተማ ላይ ዋጋ የሚከፍለው ፖለቲካዊ ፕሮፓጋንዳ ለመስራት ካልሆነ በስተቀር ሌላ ወታደራዊ ጠቀሜታ የለውም። ነገር ግን ሰራዊቱ ፈርሷል። ይልቅ የፋኖ ኃይሎችን በጣም ጠንቅቄ ማሳሰብ የምፈልገው ነገር እያንዳንዱ የፋኖ ሰራዊት በሚገባበት ከተማ ላይ ተሰብስቦ አንድ ቦታ ላይ እንዳያድም። ከዚህ በፊት በጋሸን አካባቢ የትግራይ ወጣቶች ወይም የትግራይ ኃይሎች ከውጊያ በኋላ ተሰብስበው በሆቴሎች በዛፍ ስር ሁለት መቶ ሶስት መቶ ሆነው ለእረፍት በተቀመጡበት ሰዓት በርካታ የትግራይ ተወላጆች በድሮን አልቀዋል። ያኔ ስለዚህ አንደኛ በብዙ ሺህ የሚቆጠሩ ወጣቶችን ብዙ ገንዘብ ከፍሎ በምዕራብ ጎንደር፣ በምዕራብ ወሎ፣ በሰሜን ወሎ እንዲሁም በደቡብ ወሎ አካባቢ የድሮውን አስተኳሽ መረጃ ሰጪዎችን ስላሰማራ ጥንቃቄ ማድረግ ሲያርፉም፣ ተበትኖ ማረፍ እንዳለባቸው እንቅስቃሴ ሲያደርጉም፣ ደስታቸውን ከተሞችን ሲቆጣጠሩ ደስታቸውን በጋራ መግለጽ እንደሌለባቸው በጣም ተራርቆ መሄድ እንዳለባቸው ነው የወታደራዊ ባለሙያዎች እየተነተኑ ያሉት። ይሄ ነገር ከትናንትና ስህተት መማር እንዳለባቸውና መንግስት ከዚህ ከድሮውም በቀን ውጭ በእግረኛ ወታደር ማሸነፍ እንደማይችል ስለሚያውቀው እዚህ ላይ ከፍተኛ ጥንቃቄ ማድረግ እንዳለባቸው ነው ማሳሰቢያ መስጠት ብፈልገው። መሳይ እንግዲህ በጣም ነው የማመሰግነው። መረጃዎች አሁንም እየመጡ ነው። ሰብሰብ አድርገን ደግሞ በነገው ዝግጅት እንመለሳለን። ስልሳ አንደኛ ስልሳ አምስተኛና አስራ ሁለተኛ ክፍለ ጦሮች እንዲሁም ሌሎች ከካርታ መሰረዛቸውን ነው ከአማራ ፋኖ ብሔራዊ ኃይል የምስራቅ ምስራቅ አማራ ቀጠና ሚኒሊክ እዝ ያገኘነው መረጃ የሚያመለክተው እነዚህ ክፍለ ጦሮች እንግዲህ ከካርታ ላይ ተሰርዟል ማለት በተመደቡበት ቦታ የሉም የሚል ድምዳሜ እንድንሰጥ የሚያደርግ ነው። ያው ብልጽግና በራሱ ድሮን የራሱን ሰራዊት እየደበደበ እንደሆነም ተሰምቷል። በባለፈው አብይ አህመድ የሰጠው ማድረግ እድገትም በብዙ ሁኔታ ውጤት ያመጣ አይደለም። ኩርፊያና የበለጠ አሉታዊ ነገሮችን ይዞ እየመጣ እንዳለ ነው የሚሰማው። ደሴ ዙሪያ ገባው በፋኖ መዘጋቱ እየተነገረ ነው። በከተማው ዙሪያ ፋኖ ጥብቅ ቁጥጥር እያደረገ ነው። የፍተሻ ኬላዎችም በዝርጋታቸው የሰማነው የደቡብ ወሎ ዞን ካድሬዎች አንድ ሁለት እያሉ ከተማዋን ለቀው እየወጡ እንዳለም ነው እየሰማ ነው። የደሴ ከተማ ብልጽግና ከሚባል ደው አጠቃላይ ስርዓት ራሱን የሚያጸዳበትና ነጻ የሚወጣበት ጊዜ እየጠበቀ እንዳለም በአካባቢው የሚነገሩ የሚሰሙ የህዝቡ አስተያየቶችን እየሰማን ነው። ቀደም ሲል አንተም የጠቀስከው አለ በወልዲያ ዙሪያ የህግ ማስከበር እርምጃ ሁለት የሻቢያ ኮሎኔሎች፣ 27 የሻቢያ ወታደሮች እንደዚሁም 55 የህወሀት ታጣቂዎች ተማርከዋል የሚል ይሄንን ድል ለማኮሰስና ጥላሸት ለመቀባትና ሌሎች ኃይሎች ያሉበት የሚል ደው ደጋፊዎቻቸው ለማጸና እንዲህ አይነት አሰተኛ መረጃ እየፈበረኩ እያሰራጩ ይገኛል። ምንም ሆነ ምን የትንፍጭው ዱቄቱን አምጪው ነው። እኛ እስከምናውቀው ድረስ በሻቢያም ሆነ በህዋት የታገዘ ትግል አይደለም ይሄ ራሳቸውን ችሎ በራሳቸው አቅም የሚደረግ ትግል ነው። ለማንኛውም ዋና ውጤቱ ነው። ውጤቱን እንደምናየው ከሆነ የአገዛዙ አከርካሪ ተሰብረዋል። ከዚህ በኋላ እንደው በአሸናፊነት የሚቀጥልበት ምንም ሁኔታ የለም። በሌሎች አካባቢዎች ተጨማሪ ድሎች ሲገኙ ደግሞ አጠቃላይ ኢትዮጵያ ነፃ የምትወጣበት መንገድ በግልጽ ለኢትዮጵያውያን የሚታይ እንደሚሆን ምንም ጥርጥር የለውም። አመሰግናለሁ የምጨምረው ከሌለም መሳይ ተጨምረው ነገር ባይኖርም እንግዲህ መከላከያው የሚሆን የመንግስት ፖለቲከኞች የቀን ፍጆታ ሊሆናቸው የሚችለው እንድል ለአንድ ቀን ብቻ የሚሆናቸው እንድል ለማገድ ከፍተኛ የሆነ የፖለቲካ እና ወታደራዊ እንቅስቃሴ እያደረጉ ነው። አጠቃላይ ሰራዊቱ ፈርሷል። ነገር ግን ማለት የምችለው ሽል ከሆነ ይገፋል፣ እህል ከሆነ ይጠፋል የሚባል አባባል አለና ነገ የምናየው ነገር ነው። መከላከያ ሰራዊት በዛ አካባቢ ተመልሶ አራሱን አገግሞ የለቀቃቸውን ቦታዎች ሊቆጣጠር በማይችልበት ደረጃ ላይ ነው ያለው እያል ነው። እነሱ ደግሞ የፖለቲካ ፕሮፓጋንዳ ሰርተው ይህን ያክል ወልዲያ ከተማ አካባቢ ላይ የሻቢያ የትህነግ ኃይሎች እንዲሁም ጽንፈኛ የፋኖ ኃይሎችን ማድረክን፣ ገደልን፣ አጸዳን እያሉ በዲጂታል ሚዲያ እየተሰኮሩ ነው። ነገር ግን ነገ የምናየው ነገር ነው። ከተሞቹ በማን እጅ እንደሚገኙ ነገ በቪዲዮ የምናየው ነገር ስለሆነ ለነገና ያሳድረው ባይነኝ መሳይ በጣም አመሰግናለሁ። እንግዲህ ስንገናኝ እንኳን ለብርሃነ መስቀሉ በዓል አደረሳችሁ ብለን መልካም ምኞታችንን ባለመግለጻችን ይቅርታ እንጠይቃለን። እለቱ የመስቀል በዓል ነው። እንግዲህ ኢትዮጵያውያን እንዲህ ዓይነቱን በዓል እንዲህ ዓይነቱን ለዘመናት አብሮ የዘለቀውን በዓል ሃይማኖታዊም ሆነ ሌሎች በዓላትን በደስታና በሰላም እንዳ ክብር እየተደረገ ያለበት ሁኔታ ስላለ መዘንጋታችን ብዙም ሰዎችን እንደማያስከፋ ተስፋ እናደርጋለን። ለማንኛውም ቢዘገይም በድጋሚ እንኳን ለብርሃነ መስቀሉ አደረሳችሁ በማለት መልካም ምኞታችንን እንገልጻለን።